በቅርቡ አዲስ ነገር እንግዲህ በየኮመንት ስር ቀለበት ቀለበት ይባላል። እንግዲህ ወይ ቤት ይሆናል። እንግዲህ ወር ውስጥ በጉርሻ በጉርሻ አው ፍራት የተባለ ነው የሚመስለው ብሩኪ ለሃይም የሚያጎርሳት ነገር ማለት ነው። በኢየሱስ ስም ዩቲዩብ ወሮችን እንዳለ የሰበሰበ የእስራኤል ጉዞ የጆዬ በስማ እስቲ ነገር ሁሌም እንጠብቃለን ሁሌም እንጠብቃለን። ያንተ ነገር ዱብዳ ነው ዱብ የምትለው እንጠብቃለን። ያሳካልህ። ጉርሻውን እንጠቁህ ችግር የለም። አንቺን አንቺን ሲል ነጠቀኝ አላለም ብሩኬ፣ ቃላቶቹ እኮ ያስቆኛል። የብሩኬ ሰርፕራይዝ አይደለም ለእኛ ለወንድሙ ለራሱ፣ ዛሬ በጣም አስገርሞ አስደንግጦታል። እውነት የሚገርም ነው የምር ይበልሽ ደስ ሲበለሽ ንጉሶች ላንቺ ነው። ደፋ ቀና እያለ የሚሰደበው የሚረገጠው አንቺም ለሱ ነው የምትረገጩ የምትሰደበው፣ የእሱን ስኬት ለማሟላት ነው። ደስ ይበልሽ። በቅርቡ ደግሞ እንግዲህ ያልተጠበቀ ነገር አዲስ ነገር አለ እያላችሁ ነው። ብሩኬ ማለት ነው እንግዲህ እንደ ዱብ እዳ በየኮመንቱ ስር የምጽፉትን ወይም ደግሞ ሌላ እሱ የሚቀድመውን ነገር እሱ ያውቃልና ይዞላችሁ ደብ ይላል። ሚፍታህ ኪችን ካቢኔት ውስጥ የተደረገው ነገር ኦ ማይ ጋድ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አላው ደህና ነኝ እግዚአብሔር ይመስገን፣ ሰላም ነው። መኒካ ለዚህ ቻናል እንደተለመደው አዲስ ከሆናችሁ ሀያሻ አስገቡኝ፣ ሰብስክራይብ አድርጉኝ ሰምታችኋል ዛሬ ማለት ነው። በብዙ ድንጋጤም በብዙ ደስታም ነው የመጣሁት ቤተሰብ ማለት ነው። በሚገርም ሁኔታ ማለት ነው። ድንጋጤውም ወደ መጨረሻ ላይ አቀርብላችኋለሁ ዛሬ አሁን ግን፣ ስለ ሀይሚ ጉርሻና ስለ ሀይሚ የኪችን ካቢኔት የኩኪንግ መስሪያው የተሰጣት ሚፍታህ የሰጣት ስጦታ እና የብሩክ አገጣጣሚ የብሩክ ወሬ አለመቋጠር ወሬ አለመቻሉ ሚስጥር አለመቻሉ ምን ያክል እንደሚያስቅ ማለት ነው ወይኔ በጣም የተገረምኩት በነገራችን ላይ ማለት ነው ያው ምግብ ጠልቦ ይመስለኛል፣ ሚፍታህ መብራት ጠፍቶ እንጂ መብራት ባይጠፋ ሰርተው የሚበሉ ይመስለኝ ነበረ ሳስም ማለት ነው ዝም ብዬ ግን፣ መብራት ስለጠፋ እንዲሁም ደግሞ ያው ባለፈውም ስለሰሩ ድጋሚ የሚሰሩ አይመስለኝም። እንግዲህ ሚፍታህ በመሀል ጾም ነበረ፣ በጾም መካከል እንግዲህ ብዙ ጋብ ነበረው ቢሎም እየሰራ ነበር ቶሎ ቶሎ በሚገርም ሁኔታ በሚገርም ሁኔታ የነቡርኬ ቡርኬ እንግዲህ አንድ ቪዲዮ የሰሩት ሁለት መቶ ሺህ ገብቶ ያው እንግዲህ ስጦታቸውን ዛሬ በሚገርም ሁኔታ ሁለት መለኮሻ ያለው ጋዝ ስቶፕ በሲሊንደር ሆኖ ግን ስቶቭ፣ ስቶቭ እንደ ስቶቭ አለ ዚህ አረቦቹ ጋር ማለ በነገራችን ላይ ማለት ነው። እሱን ገዝቶ ግን ደግሞ የሚገርመው ነገር አባወራው ለንግስቷ አማረኝ ስትለው ወዲያውኑ ገዝቶ ከኦንላይን ከሼል ላይ ጠልቦ እንደ ሰጣት ዛሬ እየተናገረ ነበር፣ ብሩኬ ማለት ነው። እንግዲህ እኛ ምን እኛ የምናቃቸው ካሜራ ላይ ነው። ግን ከካሜራ ጀርባ ደግሞ ምን ያክል ብዙ ነገር ተጉዞ፣ ብዙ ነገር ተመካክረው፣ ብዙ ነገር የራሳቸውን ውሳኔና የራሳቸውን ኑሮ እንደሚኖሩ ነው እኔ የተረዳ ዳዊት በዚህ በስቶቡ ማለት ነው። ምክንያቱም አስባችሁታል እንግዲህ አንድ ሴት ልጅ የሆነ የአማራትን ቁሳቁስ ወደውን ፍላጎታን አሟልቶ እንደዚህ ይሆን ይችላል ብሎ መስጠት በጣም ይገርማል። እና ደግሞ ቀካም በኋላ አራት ምግብ ይሰራል የብሩክ ጓደኞችም ሲመጡ፣ እንዲሁም ሀይሚናት ግን የምትሰራው ልታደግሟት ነው እንዴ? ተዉ እንጂ ሆ ውጭ ብሉ ሰምታችኋል? ሆ ለማንኛውም ብሩኬ አግዛታል፣ እሷም ትሰራለች ምንም አትልም። በዚህ እንኳን ባለፈው ሚፍታ ጋር አይተናል። ደግሞ ጋሽዬ መስክር ስለ እሷ ምግብ አሰራር ማለት ነው። የኢትዮጵያ ሴት በምግብ አሰራር አትታማም በነገራችን ላይ ማለት ነው። እና ዛሬ የጉርሻ ውድድር ነበር። እኔ ግን ማለት ነው ቤተሰብ ይቅርታ አድርጉልኝና ማለት ነው ብሩኬ ለምንድነው ሀይሜን በጉርሻ የሚያስጨንቃት? አሁን ለምንድን ነው እውነት በጣም የምሳቀቀው? ጌታዊ ትዕግስቱ ስጠኝ። ውሽ እንኳንም ፊትሽን አዞርሽ። ዛሬማ ደስ ነኝ አለ ፊትዋን ስላዞረች ማለት ነው። እንዴ ከክንደ ከብት ኮኖ የሚያጎርሳት ፈጣሪ ወይ አሱ ነው እናታጆ። ማለት እኔ እንጃ። እኔ ተሳቀኩኝ ነበረኝ ማለት ካሜራ ባይኖር፣ እሺ ችግር የለውም ይሻላል። መቼም ቀንሽም አውጥቼም በሳህን በላለው። እንዴት አደርጋለሁ አሁን ካሜራ ፊት ምን ታርገው? እስኪ ማውራት እስኪ ያቅታት ድረስ እና ብሩኬ፣ እንዲህ ስላጎረስካት አትወፍርም። ስታጎርሳት ሁሉ ጊዜ ይናገራለሁ። ሆቴል ፊትም አታዋርዳት፣ አታሳቃት። ማርያምን የምሬ ነው። ዛሬ እንኳን እሺ ሚፍታህ ቤት ነው፣ ያኔ ካሜራ ማን ያለው? ሌላ ምንም የለም። ደግሞ ዛሬ ጎብዛለች በጣም ፊቷን እያዞረች ነው። ጎበዝ ነት። እንዴት? ምን ብላ ነው የምትጨነቀው? ስትጨነቅ አትወድም፣ ግን በጉርሻ ታስጨንቃታለህ። ምን አስበህ ነው እንዴ? ማውራት ስንት ጊዜ ነው? ሁለቴ ነው ሶስት ያጎረሳት? በቃ አቆመች እና እኔ እንጃ። ከልቤ ላይ አይወርድም፣ ለዚህ ጥቅጥቅ የሚደረግ ጉርሻ ማለት ነው ጥቅጥቅ ደግሞ። ለማንኛውም ይችን ብታስተካክል ደስ ይለኛል። እንደኔ እንደኔ ሀይምዬም ደግሞ እንደዚህ እያጎረሰን ቢሚልሽ ከሆነ ፊትሽን እያዞርሽ ካሜራው ፊት አትቀራቢለት ማለት ነው። ምክስ ያጎርሰን ፊት አቀይ ይሆናል በጣም እና ያው እሱ እንድትወፍርለት ነው። በመልካም ጎን አስቦት ነው፣ ግን ደሞ ያው በምግብ አይደለም እባክህ የሚወፈረው። አሁን ተወፍራለች። አሁን ሁሉም ነገር ሲስተካከልላት፣ ሐሳቡም ሲቀንስላት፣ አንተም አብረሃት ከጎኗ ስትሆን በቃ አንድ ላይ መሆን ስት መሆን መኖር ስትጀምሩ አንድ ላይ ስትሆኑ ሀሳብ ይቀልላታል በቃ አንድ ሚዛን ይሆናል የገባችሁ እንደዚህ ሴት ልጅ ያው ብዙ ጊዜ ሀሳብ ይኖራል እኮ ማንም ሰው ያስባል ማንም ሰው ያስባል እንኳን ያደለም የሚዲያ ሰው ሆናችሁ የሚዲያ ሰው ባትሆኑም እያንዳንዷን ነገር የሆነ ነገር ሲመጣ ምናምን ብዙ የሚያሳስብ ነገር በህይወታችሁ ላይ ይኖራል ግዴታ ሌላ መንፈስ ይሄ ምናምን ሳይሆን ብዙ ነገር የሚያሳስባችሁ ነገር አለ ፍቅረኛ ሆናችሁ ተራርቃችሁ በጣም ይከብዳል እና በጣም አሁን ደግሞ ኢትዮጵያ ላይ እንደምናየው በፍቅረኛ ሞት ዙሪያ በተለይ ስደት ላይ ተፋቅረው የሄዱ የተለያዩ ምናምን ዛሬማ ማ በስማ የብሩኬ የሄደባት ዱባይ የሄደባትን ቀን እናስታውሳት ነው ያደረገኝ። ጆዬ ማለት ነው እዚህ ጋ አሁን አምጥቼዋለሁ። ገርሞኝ እናንተ ሁሉም የቴወሮች ተሰብስቦ ያነ ብሩኬን አይቼ ስጨርስ እነሱ ቪዲዮ ሰራ ስል የእነሱ ተለቆ ብሩኬን ሳየው ዲምን ተፈጥሮ ነው ብዬ ነጭ በነጭ ሆኖ ነው ሲሯሯጡ ደነገጥኩ። በስመ አብ ወልድ መንፈስ ቅዱስ። ከዛ ጆዬ ሊሄድ ነው ውጭ ሀገር ምናምን ነገር እስራኤል ኦ ማይ ጋድ፣ እስራኤል እኮ አሁን እኮ ጦርነት ነው። አሁን ተረጋግታ እንደሆነው እንዲ በዚህ አጋጣሚ ኤፍ ሾ የሚባል ጃ ላይ እሱ ራሱ በጣም ጠፍቶ ጠፍቶ ሳይመቸው ቀርቶ ማለት ነው ሰላም ስላልነበረ እዛ ታቆት ይሆናል። እንዳውም ኤፍ ሾ በፊት እንትናን ሩታና አብሬሽን በጣም ስለሚፈተፍት ታቆት ይሆናል። እና እኔ ጋር ደግሞ በውስጥ እናወራለን። በጣም እስራኤል ላይ ረብሻ ነበረ። በጣም ኤፍ ሾ ማለት ነው። ኤፍ ሾ ዩቱብ የምታውቁት ከሆነ ማለት ነው ከሆነ ማለት ነው እሱ በጣም ረረብሻ ነበረ። እና እንደውም ጠፍቶ ጠፋ። አሁን ቅርብ ጊዜ ነው እሱ ራሱ የመጣው ትንሽ አሁን ተረጋግቷል መሰለኝ። እና እንዴት አሁን እሱ ደግሞ ተነስቶ ሊሄድ ነው። ኤኒዌይስ ያው እንግዲህ አላቅም። ብሩክም እንደዚህ ልክ ሊሄድ ሲል አልሄድ አይሄድም በቃ ሐይሜ ትመልሰዋለች ስል ነው ዱባይ ገብቷል ተብሎ ቪዲዮ ተሳሰርቶ ያመንኩት። እና ዛሬ ሚጆዬ አላቅም እንግዲህ፣ ወይ ይሄዳል ወይ ይመለሳል። ምንም ላቅ አልቻልኩም። ግን በጣም የሚገርም ነው ሁሉም የተሰበሰቡበት ነበረ ማለት ነው። እዚህ ጋር አስገብቸዋለሁ ግን ስለ ነብሩኬና ስለ ሀይሚ ለአወራ ብዬ የእሱ ቀደመኝ። ምክንያቱም በፍቅር መካከል ለየብቻ ለየብቻ መኖር ምን ያክል ክፍተት እንደሚፈጠር ጆዬ ጋር ያየነውን ነገር እንግዲህ፣ ፍቅረኛው ከዚህ በፊት መታየታችኋታል ብዙ ጊዜ ማለት እስራኤል ነው መሰለኝ የምትኖረው አላቅም። ግን አንድ ጊዜ መታ አዲስ አበባ አብረው ነበሩ የተወሰነ ብዙ ቦታ ይሄዱ ነበር፣ ቤተክርስቲያን ምናምን። እንደውም ሄዶ በባዶ እግሯ ስትሄድ እግሯ ራሱ የሆነ ጊዜ ታማራ ምናምን አይቼ ነበር እንደዛ እንትን ሲላት ማለት ነው። እና ብቻ በጣም የሚገርም ነው፣ የሚገርም ማለት ነው። እና የሚፍታህና የቅመሟ የሚገርም ቆይታ ነው። ሌላ ወሬ ያወራው ነው። የሱን ፎቶ አድርጌ ይቅርታ አድርጉልኝ። እዚህ ጋር ስደርስ ነበር ማውራት የነበረብኝ የነጆየን። ይቅርታ አድርጉልኝ። በነገራችን ላይ ማለት ነው ያው አንድ ላይ ያመጣኋቸው ያው ብዙ ጊዜ እንግዲህ እኛ ያየነውን ነው ካሜራ ላይ የምናየውን ብቻ ነው የምንናገረው። እና ይሄንን ደግሞ ብዙ ጊዜ አንድ መሆናቸውን ለማንጸባረቅ ብሩክ በጣም ይጥር ነበረ። እርስ በርሳቸው ኦዲየንሶችም ሲጣሉ እኛና እነ ብሩኬ እኮ አብረን ነን፣ ከካሜራ ጀርባ የምንገናኘው ምናምን፣ እያንዳንዳችን ለችግር ሲፈጠር አብረን ነው የምንፈታው፣ እና እናንተ እዚህ ስትጣሉ ደስ አይለን ምናምን ብሎ ብዙ ጊዜ እንደውም ብሩኬ ሚስጥር ያወጣል። ማለት አብሮነታቸውን ለመናገር። ሌላው ዩቱበር እንደውም ምንም አይናገርም፣ ምንም አይመስለው። ሌላው ዩቱበር ማለት ነው። ብሩኬ ግን ብዙ ጊዜ ስደተኞች እህቶች እንደዚህ እንደዚህ አትሆኖኛ፣ እኮ እንደዚህ ነን ብዙ ነገር ይመክረናል። በነገራችን ላይ ማለት ነው ላይ በገባ ቁጥር ይሄም አይካል ነገር ነው ቤተሰብ እና ከዛ አንፃር፣ ዛሬ እንግዲህ ጆዬ ብድግ ብሎ እስራኤል ሊሄድ ነው ብሎ ስንት ሰው የተሰበሰበው እንግዲህ፣ እንዴት እንዴት ተደዋውለው ተገናኙ። የገረመኝ ነገር እንዴት እንዴት ይሄ ነገር እውነት ነው ውሸት ነው ቤተሰብ። እውነት ከሆነም ያው መልካም መንገድ ያድርግለት ማለት እኔ እንጃ። ከባድ ነው በአሁን ሰዓት ስደት መሄድ ምን ማለት በየቦታው ሰላም የሚባል ነገር የለም። አሁን እኮ ብዙም ያው እንደው ሲወጣ ደስ ይላል እንጂ ይደብራል። ከአንድ ወር በኋላ በጣም ነው የሚያስጠላችሁ። ያው ሀገራችን ላይም ሰላም የለም በእርግጥ ግን፣ ነገር ግን ደግሞ ማን እንደ ሀገር ይሻላል ያገሩ ማለት ነው። እና ሁሉም ዩቲዩበሮች ተሰብስቦ እዚህ ጋር ጆይን እናስቆመው ብለው እያሉ ነበር። ቡርኬ እንደምታዩት ያችን ዱባ የሄደባትን ቀን መቼስ የወጋ ቢረሳ የተወጋ ረሳ። እሷን እያሰባ ከንፈሩን እንዴት እንደሚነክሰው ብሩኬ ማለት ነው። የምር በጣም አሳዝኖታል ማለት ገርሞታል። በቃ ማለት ውስጡ ብቻ የእውነት ትዝታ ያለው ነው የሚመስለው፣ ከንፈራ አነካከሱ ማለት ነው ብሩኬ ማለት ነው። ምክንያቱም ዝጅ ቦታ ላይ ነው እሱም የመጀመሪያ ቀኗን ተሰናብቷቸው አልፈልግም ብሎ ሄደው ዛሬ ሁሉ ደስታ እንደዚህ መጥቶ ሁላችንም እንዲህ ሊያስደምመን በዚህ በደስታ ያው ማያልፍ ቀን የለም ሁሉም አለፈ እና ግን የዛች ቀኗ በጣም ከባድ ቀን ነበረች። እውነት የሚገርም ነበር። እኔ ራሱ ይሄዳል የሚልቅድ አልነበረኝም በዛን ሰዓት ሃይሚ ትመልሰዋለች የሚልቅድ ነበር። በማግስቱ የምጠብቀው ያው በማግስቱ ደግሞ ሃይሚ አለቀሰች ማለት ነው። ግን ያው ሁሉ አለፈ። እሷም የምባውን ቆጠረላት ስተስተካከለ ሁሉም ነገር ፈጣሪ የተመሰገነ ይሁን። ጆየም እንግዲህ አሁን ሚስቱ ምትመጣ አይመስለኝም። ወደ ኢትዮጵያ ሄዶ እንግዲህ ወይሷ ጋር ነው የሚያርፈው ወየት ነው የሚያርፈው? በጣም ተጨንቋል፣ አብረውት ያሉት ጓደኞቹ፣ ምክንያቱም ቋንቋውን አይችሉም፣ ሁሉን ነገር አይችሉም። ባይዘወይ በቃ እንግዲህ ብሩኬ ጀመረው ይሄን ነገር ሁላችሁም እንግዲህ ከፍቅራችሁ ከፍቅረኛችሁ ስትጣሉ እየተነሳችሁ ካልሄድን እየተነሳችሁ እንደዚህ ካልሆን ካላችሁ በጣም ችግር ነው ምክንያቱም መጀመሪያ መውደቃችሁን ማወቅ አለባችሁ ለምትሄዱበት ሀገር ብሩኬ እንደው የውሃ አምላክ እግዚአብሔር ስለሚወደው በእርግጥ ሌሎቹን አይወድም ማለት አይደለም ይሄን እንምላችሁ ማለት አሁን ብሩኬ አስቦበት አልድሞበት አይደለም በዛን ሰዓት ተናደደ ብድግ ብሎ ሄደ ብድግ ብሎ ሄድ ቢኒን አገኘ በቃ ቢኒ ደግሞ ያው መልካም ሰው ነው። ያው እንደምታዩት እስካሁን ሚዲያ ላይ እንግዲህ እሱ መጥፎ ነገር ቢኖረ ኖሮ ብዙ ነገር ይወጣ ነበር። ግን መልካም ሰው ነው፣ የስራ ሰው ነው። ያው ጥሩ ነገሩ ነው። እስካሁን እየሰማ ያለሁት የጨረቃ ፋሚሊን በጣም ወደውት አንዳንድ ሀሳብ እንደውም እየተሰቀሉ ያወራሉ ምናምን። አንዳንዶቹ ደግሞ ተሰቅለው አወሩኝ እስኪላቸው ድረስ ምንም የሚሉት ቃል እየጠፋባቸው ተሰቅለው ብቻ ቁጭ ብለው አይን አይኑን ያወታል። ቢኒ ማለት ነው በቪዲዮ ማለት ነው ላይቭ ላይ እና የዚህን ያክል ነው። ስለዚህ ሰው ማወቅ አለባችሁ። ከሀገር ስለቁ ሰው ማወቅ አለባችሁ። በእርግጥ ማንም በእናቱ ሆድ አልተማረም። እኛም አረብ ሀገር ስንመጣ አረበኛ ስልን አይደለም አልቻልንም። አረብኛ ችለን አይደለም የመጣ ነው። እዚሁ ነው ለምር ነው፣ ይለመዳል ቋንቋው። ግን ምንም ቢሆን ምን መግቢያ መውጫ፣ ለሴት ልጅ ለወንድ ልጅ ትንሽ ይከብዳል ይመስለኛል ለሴት ደግሞ ያው ቀጥታ እኛ ወደ ማዳሞች ቤት ስለሆነ ስራ የምንገባው ያን ያክል አይከብድም ለሴት ለወንድ ልጅ ግን ትንሽ የሚከብድ ይመስለኛል ስራው ምኑም እስኪገኝ ድረስ ትንሽ ፈተና አለው በእንትና በእናቴ እንኳን በሄሉ ፍቅረኛ ባየሁት ነገር ስደት ምን ያክል ፈተና እንዳለው በሄሉ ፍቅረኛ ትንሽ አስተምሮኛል እሱ ራሱ ማለት ነው እና ሌሎቹ ደግሞ ጀስት አሁን ሳውዲ ምናምን ዱባይ ምናምን ቢሆን ችግር የለውም። እስራኤል ሀገር ማለት ግን በጣም የሚከብድ ይመስለኛል እንደሳስበው ማለት ነው። ምክንያቱም እንደዚህ እንደ አረብ ሀገሮቹ ወይ ተጠፍቶ የሚኖርበት ጠፍቶ ስራ የሚሰራበት ያለበት ጊዜ አይመስለኝም። ግዴታ መኖሪያ መሰራት ያስፈልጋል። ምናምን ብዙ ነገር ያስፈልገዋል። እውቀት ያስፈልጋል። እውቀት ስላችሁ ቢያንስ እንኳን እንግሊዘኛ ፐርፌክት ፐርፌክት መሆን አለብን። በብዛት እኛ ኢትዮጵያኖች ጋር እንግሊዘኛ ችግር አለ እኮ። እየቻልን ራሱ እንግሊዘኛውን አናወራውም፣ አንጠቀሙም። የሆነ ቃላታችን ማለት ነው እንትን ያለ ነው። ከሌሎቹ አገር እንግሊዘኛ ጋር ትግባብ ባላችሁ እንጂ አንድ አይሆንም እንግሊዘኛ እየቻሉ ራሱ የኛ ሀገሮቹ የሆነ በቃ አይግባቡም የሌሎቹ ቋንቋ ሰይፍሰይፉ ዋንታ አሁን እኮ ነው የሌሎቹ ሌሎቹ እንግሊዘኛ ከጉሮሮ ላይ አይወርድም፣ ያበሻ ግን ጉሮሮ ላይ ነው የሚቀረው ብሏል። እና እውነቱ ነው ሰይፉ ማለት ነው። ስለዚህ እያንዳንዱ ነገር ስትወስኑ ከመወሰናችሁ በፊት የምትወርቁበትን እዚህ ብሄድ ምን ሆናለሁ የሚለውን ነገር ማሰብ አለባችሁ። የሰው ልጅ ማንም ሰው የትም ሀገር ኖረ የት ተደስቶ አይኖርም። እግዚአብሔር በተጻፈለት ልክ ነው የሚኖረው። ያችን ቀን ብቻ ነው ተደስተህም ተከፍተህም የምትኖረው። ግን ከደስታን ከደስታም በኋላ ሀዘን አለ፣ ከሀዘን በኋላም ደስታም አለ። እችን ቀን መርሳት የለባችሁም ሁላችሁም ማለት ነው። ውድ ቤተሰቦቻችን ለጆዬ ጥሩ ጥሩ ኮመንት ጻፉለት። ከሄደም መልካም ጉዞ፣ ካልሄደም ደግሞ እንግዲህ ያው ትዕግስቱንና ሰብሩን ይስጥህ። በንዴት የሚሆን ነገር የለም። በተረጋጋ መልኩ ነው ሁሉም ነገር የሚሆነው። ንዴት ያመጣውን ነገር ያው በብሩክ አይተናል፣ እንድንማር ሆነናል። ግን እግዚአብሔር ይመስገን የእሱ ደግሞ ቶሎ ተስተካከለ አለቀ እና አንዳንዴ ቸኩሎ የሚወሰን ውሳኔ ብዙ ዋጋ ያስከፍላል ማለት ነው ይህ ሁሉ ዩቲበር እንግዲህ ጆዬን እየለመነው ነው እንዳይሄድ ብሄድስ ሴት ነው የሚያርፈው ብትሄድስ ማን ታቃለህ ነው የሚሉት እሱ ደግሞ ትኬት ቆርጨ ጨርሻለሁ ኦልሬዲ እያለ እንደውም መሀል ላይ አዙሮ ወደቀባቸው ማለት ነው አስባችሁታል እና እንግዲህ እግዚአብሔር ከሄድክም መልካም ጉዞ ከተመለስክም ደግሞ የምናየው ይሆናል ማለት ነው። ውድ ቤተሰቦቻችን ዛሬ ይዤላችሁ መጣሁት ይሄን ይመስላል። ከወደዳችሁስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የብሩክ እና የሃይሚን አዲስ ነገር እንጠብቃለን ማለት ነው። ቤተሰቦች፣ ቤት ሰዎች እስከዛ ድረስ ወዳችሁ እንዳይቆርጡ ወዳችሁ ማለት ነው እና እኛ ሃይሚን ብሩክ የሰጣን ስጦታ አሳይን አሳይን ስንል እናቴ፣ ከዛ በኋላ መኪና አየን። አሁን ደግሞ አዲስ ነገር አለ። አዲሱ ነገር ደግሞ እግዚአብሔር ፈቃዱ ሆኖ ወይ ቤት ይሆናል፣ ወይ ቀለበት ማድረግ ይሆናል። ከሁለት አንዱን እንጠብቃለን ማለት ነው። ግን በቅርቡ ስለተባለ ይሄ ቤት ይመስለኛል፣ በግምት ነው ግን አላውቅም። ምንም የሰሞኑን ነገር የለም ቤት ይመስለኛል። በቅርቡ ነው ያለው። ቆየት ካለ ግን ቀለበት ነው። እሱ ቀለበት ነው። ምክንያቱም ከጾም በኋላ እነ ሙሽዬ ጋር ከሄዱ በኋላ ማለት ነው። ቤተሰብ ለማንኛውም የሚመቻችሁ መልካም አዳሪ ሆንላችሁ።